መልመል እንግዲህ ዝናን አንጥፎ አንጥፎ ለቀቀው፣ ማለት ነው ለጌታም ጌታ አለው የሚባለው ነገር ለካ እውነት ነው። ጎበዝ እንግዲህ መልመል ማለት የብሩክ እንደም ነው። አንተ እንዴት ነው ሁሌ በጉልበት የምትተማመነው? ሰዎችንም ለማድመጥ ሞክር እንጂ ምንድን ነው እሱ፣ እኔ ብቻ ነኝ ጀግና ማለት ሲል እንግዲህ በመጀመሪያ በጸባይ ለምኖት ነበረ። አንተ ማነህ? ምንድን ነህ? ቆይ ታቀኛለህ እንዴ? እያለ እንግዲህ ዝና ደረቱን ገልብጦ ቢያወራም ማንም ሁን ምን አይመለከተኝም እኔ ያልኩት በሰላም አውሩ እንጂ ያልኩት ሌላ ነገር አላወራውም። ሰውዬ ተረጋጋና በስነ ስርዓት ችግራችሁን ፍቱ አለው። ከዛ በኋላ ዝናም ደግሞ እኔማ ማ ከሱ ጋር ነው ጉዳዬ ሚስቴን ተነጥቄ ዝም አልልም። የሰማኒያ ሚስቴን ነው የነጠቀኝ ሞገስ። ስለዚህ የሰማኒያ ሚስቴን ካልመለሰልኝ የኔና የእሱ ጦርነት መቼም አያበቃም አለ። እንዴ ተረጋጋ እንጂ ሰውዬ ምን ሆነሃል? ስትረጋጋ እኮ ነው ሁሉም ነገር የሚስተካከለው። ዝም ብለ በመዝለልማ ምንም ነገር አይገኝም አለው። ከዛ ሰውዬ አንተ በማይመለከት ነገር አተግባልኩ እኮ አሰማም እንዴ እኔና የእሱ ጉዳይ ነው ይሄ፣ ስለዚህ አንተ አይመለከትህም አለው። ከዛ በኋላ ምንም ለደማመጡ አልቻለም። አንተ በቃ ተዋት፣ ሉላ አትወዳትም፣ እኔ እወዳታለሁ ሉላን። ሉላ የኔ ብቻ ናት። ስለዚህ ሉላ ማንም እንዲነካብኝ አልፈልግም አለ። ሰውዬ ተረጋጋ እንጂ ስነ ስርዓት ይኑር እንዴ ምን እያልክ ነው ቢለውም ማንንም ሊሰማ አልችልም። አሁን እኔ ሉላና ሉላን ብቻ ነው የምፈልገው አለ። ኧረ እባክህ ተረጋጋ ሰውዬ፣ ጤና የለህም እንዴ ቢለውም ምንም ሊሰማ አልቻለም። ከዛ በኋላ ተንጠራርቶ ሞገስ ሊመታው ሲል መልምል፣ ተረጋጋ እንጂ ምን እየወንክ ነው አንተ ብሎ እጁን ቀብ አደረገው። ልቀቀኝ አንተ፣ ጉዳይ ከሱ ጋር ነው እኔ። ከዛ በኋላ ከሱ ጋር ምን አይነት ጉዳይ ና ያለ እግ ባለበት ሀገር፣ ዘልዬ ልማታ የምትለው ነገር በጣም ያሳፍራል አለው ለመልመል። አይመለከትህም፣ ይሄ የኔና የእሱ ጉዳይ ነው። ስለዚህ ከመሀላችን ውጣና እሱ የሰማኒያ ሚስቴን ይመልስልኝ። ሎላ እኔ ጋ ነው ያለችው። እንደውም ልንገርህ ሎላ እኔ ጋ ነው ያለችው ግን አይኗን ማየት አትችልም። ካአሁን በኋላ ሉላ የአንተ መጫወቻ አይደለችም። እስከ ዛሬ ስትጫወትባት ኖረሃል። ካሁን በኋላ ግን ሁሉም ነገር ይበቀሃል። አለው ሞገስ። ሞገስ እኔ ዝናን ነው እንደዚህ የምታወራው? አዎ አንተን ምንም አታመጣም። ስለዚህ ሁለታችንም እንፋለማለን። ካሁን በኋላ ማንም ማንንም አይፈራም። ስለዚህ ሞገስ እዳር ላይ ቆሙ። እንግዲህ መልመል ቢለምነውም እምቢ አለ። ከዛ በኋላ አገላብጦ አገላብጦ ለቀቀው። እኔ ነኝ ወንድ። እኔ እኮ ስለማታቆይ ነው። ወይኔ ዝና፣ እኔ ኮ ወንድ ነኝ፣ ወንዶቹ አለቃ። ስለዚህ ማንም ሰው ሊደፍረኝ አይችልም እያለ የተንጠራራ ቢሞክርም ነገር ግን አልተሳካለትም። አሁንም እኔ ነኝ ዝና፣ አሳያቸዋለሁ ለሁለታቸውን ብሎ እንግዲህ እጁን ሲዘነዝር መልምል እጁን ቀብ አደረገ። ና አፍንጫ አፍንጫውን ብሎ ጢሻ ውስጥ ከተተው። ከዛም ዝና አፈሩን እየጠረገ ተነሳ። መልመልና ሞገስ ወደሚሄዱበት ሄዱ። መንገድ ላይ ቆመውም እነሱ እኔ ወንድሜ ጠፍቶብኝ እንቅልፍ መተኛ ታክቶኛል። ወንድሜ የት ነው የገባው? እምን ውስጥ ነው የገባው? ማህሌት አሳግተው ይሆን እንዴ? እያለ ግራ ተጋብቷል። አሁን እጄ ያለውን ነገር በቃ ለፖሊስ ማመልከት አለብኝ። ሀያ አራት ሰዓት እኮ አልፏል። ስለዚህ ፖሊሶች ማወቅ አለባቸው። አሁን እንደዛ አድርግ እኔ መሩኛል። ብሩክ እኮ ለእኔም ወንድሜ ነው፣ ግን እኔም ያለሁበት ችግር በጣም ከባድ እየሆነብኝ ነው እንጂ ብሩክን ሳላስበው ወይ ሳላስታውሰው ቀርቼ አይደለም። መልምል ተረዳኝ፣ አለው። አረ እረዳሃለሁ፣ ችግር የለውም። አንተ ብቻ ራስን ጠብቅ። ይሄ ምን አይነት አውሬ የሆነ ሰው ነው? ራስን ጠብቅና ዝም ብለህ ስራህን ስራ፣ አለው። መልምል እሺ፣ አመሰግናለሁ ብሎ ሄደ። ከዛ በኋላ ዝና አፈሩን እየላሰ ወደ ሚሄድበት ሄደ፣ ወደ ቤቱ ሄደ መሰለኝ። ከዛ ማህሌት ጋ ደውሎ እንገናኝ ይላታል። እሷም እሺ ብላ አገራማን ብላ እንግዲህ ወደ እሱ ስትሄድ አንገቷን ይዞ እንግዲህ ተጫወተባት ማለት ነው። አንቺ ያለኔ ፍቃድ ወደዛ ወደዚህ ማለት አትች ይመናልኩሽም? እንዴ ምን አይነት ሴት ነሽ አንቺ? ቆይ ምን አይነት ሴት እኔ በዘመኔ እንዳንቺ አይነት ሴት ደግሞ አይቻላቅም። እንዴ እየሰደብከኝ እኮ ነው። ስድብ ብቻ ስድብ ይገርምሻል፣ እንዴ ከዚህ የት ባሰ እኮ አለ። ለምንድን ነው ስነ ስርዓትሽን የማትይዥው? ቆይ አንቺ እንደ ሴት ተከበሪ እንጂ እንደ ሴት ልጅ ጨዋ ሁኝ እንጂ እያለ እንግዲህ ሲያንቋሽሻት፣ እሷም እንዴ ተረጋጋ እንጂ፣ በቃ ይቅርታ አድርጎ አይደል እንዴ፣ ላጠፋሁት ነገር ይቅርታ፣ ይቅርታ አድርግልኝ። ይቅርታ ነው ያልሽው? እያለ እየተገላመጠ ሰዎች እያየ እንግዲህ ጉሮሯን ቀብ አድርጎ እንግዲህ አንፈራፍራት ማለት ነው መልምልም ወንድሜ ጠፍቶ እጅን አታጥፌማ፣ አልቀመጥም። ተነስቼ ወንድሜን መፈለግ አለብኝ። ወንድሜን የበላ ጅብ አሉ ጮው ብሏል። ስለዚህ ወንድሜ የሆነ ነገር አጋጥሞት ቢሆን እንጂ በጤናውማ እንደዚያ አይጠፋም። ስለዚህ ቅድስት አንቺ ልጅቷን አደራ ልጅቷን ጠብቂያት እሺ። እኔም ሄጄ ወንድሜን መፈለግ አለብኝ፣ ግዴታዬ ነው። ወንድሜ የሆነ ነገር ሆኗል። አሁን ላይ እንደውም ሳስበው እሷ ሳታሳግተው አትቀርም ብዬ እያሰብኩ ነው። ስለዚህ ቅድስት አንቺ ራስሽን እየጠበቅሽ ልጅቷንም አደራ አላት። እሷም እሽ ያለችው አንተም ተጠንቀቅ። ይሄ ዝና ማለት በጣም እጁ ሰፊ ነው። ምን እንደሚያደርግ እንኳ አይታወቅም። ስለዚህ ራስን እየጠበቅ ተራመድ አለችው አለው። እሱም እሺ፣ ችግር የለውም ብቻ አንተ ተጠንቀቅ፣ እኛም እንጠነቀቃለን አለችው ቅድስትዬ ሰላም ውድ ነው የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? አለሁ ደና ነኝ። እንግዲህ ዛሬ ዳጣ ማናው ዝና እኔ ነኝ ወንዱ ይሞክረኝ እያለ ደረቶን ገልብጦ ወደ ሞገስ ሄደ። ሞገስም እሱን ሲያይ ወይኔ ጉዴ በቃ ይገለኛል መጣ። እሱ ማለት በጣም ኃይለኛ ና መጥፎ ሰው ነው። እኔ ከሱ ጋራ መጋፈጥ አልችልም መልመል እባክኔን ሰውዬ እንደሆነ አድርግልኝ። እንዴ አንተ ምንድን ነው ይሄን አክር የምትፈራው? ደሞ አንተ ትልህ እንዴ ዝም ብለ የምትሞተው? አረ ዝም ብለ አትቀልድ፣ በእናት ምን ሆነሃል? ቆፍጣ እንበል እንጂ እስኪ ጫፈህኒንካ መፍታት ባለባችሁ ፍቶስ ችግራችሁን፣ እንጂ ይገለኛል፣ ያፈርጠኛል የሚለው ነገር እኔ አልስማማበትም አለው። ከዛ በኋላ አንተ ቆሻሻ ሚስቴን ወስደህ ጭራሽ አደባባይ ላይ ቁጭ ትላለህ እንዴ? ና አሳይሃለሁ እኔ መልምል አይደለሁም፣ ዝና አይደለሁም አለ። ከዛ መልምል ብድጋራና ሰውዬ ተረጋጋ እንጂ ምድር ነው እሱ መዝለል፣ በስነ ስርዓት አናግረው ችግርም ካለ ችግራቸውን በቀስታ ፍቱት። ቆያንተ ማነህ ምንድን ነህ ሲለው፣ ምንነቴ ምን ያደርግልሃል ማወቅ ከፈለግክም መልመል ባላለው የብሩክ ወንድም ነኝ። አዎ እንደሱ ጀግና ነህ ሲለው፣ ማለት ጀግና ማለት ደግሞ ምን አይነት ጀግና ነው? በቃ በሁሉም አይነት ጀግና አለው የሚል ጎበዝ ጀግና ነዋ። ብሩክ እኮ ጀግና ነው አለው። እውነት በል እስኪ። አዎ ጀግና ነው። አንተም እንደሱ ጀግና ነህ ወይስ? እስኪ ለማንኛውም እኔ እናንተ እንፋለም እና እንተያያለው። ከዛ በኋላ እሱም እንግዲህ ከሞገስ ጋራ አንድ ሁለት አንድ ሁለት እያሉ ከዛ በኋላ እባክህን እኔ ምንም ነገር አልፈልግም ሚስቴን ብቻ ስጠኝ። ይህ ሰማንያ ሚስቴን ስጠኝ። ይህ ሰማንያ ሚስትህንም ከወሰደብህ በሕግ ጠይቀው፣ ዝም ብለህ ሳይሆን በሕግ ጠይቀውና ሕግ የሚዳኛችሁ ይሆናል። ግን ዝም ብለህ ከመሬት ተነስተ የምትዘል ከሆነ ማንም ሰው ሊሰማ አይችልም አለው። መልምል፣ ሰውዬ አንተ በማይመለከትህ አትግባ። አልኩ እኮ ይሄ የኔና የእሱ ጉዳይ ነው። ስለዚህ በመሀላችን ባትገባ ጥሩ ነው አለው። ይመለከተኛል። ስለሚመለከተኝም ነው እኮ እያወራሁ ያለሁት። ከዛ በኋላ አሁን ሉላን ተመልሳት አለ ወይስ አትመልሳትም? ሲለው አልመልስም። ሉላ ከዚህ በኋላ አይኗን ማየት እንኳ አትችልም። ሉላ የኔና የኔ ብቻ ናት። ስለዚህ አርፈ ብትቀመጥ ይሻላል። አይ የምትል ከሆነ ግን አ ምን ታዲያ ምን ልታመጣ? ሲለው ዝና እማመጣውማ ቦክስ ነው፣ ጥሩ ቦክስ አለኝ ብሎ እንግዲህ አፍርጦ አፍርጦ ለቀቀው መልምል ከዛ በኋላ እኔ ዝና ላይ ነው እጅህን ያነሳኸው? ብሎ ሆኖም ሊመታው ስል እዛው አትክልት ውስጥ ቀበረው ይዞ ከዛ በኋላ፣ በጣም ደነግጦ ሞገስ በለው በለው ያዝ ለቀቅ ይላል ማለት ነው። ቆሞ ወይ አልገላገለ ወይ አልጨመረለት። ከዛም እዛው ጋር ጥለውት ዝናና ማናው ሞገስና መልመል ሄዱ። ዝናም ከዛ ጋር ትንሽ ቆየት ብሎ ተነሳ አፈሩ ልሶ፣ ከዛም ማህሌት ጋ ደውሎ ላገኝሽ እፈልጋለሁ ቶሎ ብለሽ እንድትመጪ። አንዷማ አንቺ ነሽ እዚህ ግራ እያጋባሽኝ መስመሬን እየሳትኩ ያለሁት። ስለዚህ አሁን አንቺን ማግኘት አለብኝ፣ ብሎ ማህሌት ጋር ደወለ። ማህሌት ጋር ሲደወል ግን እሷም ደግሞ ለጥሩ ነገር ነው የፈለገኝ፣ በቃ ፍቅሬ ሊቀበለኝ ነው፣ እንዳፈቀድኩት ገብቶት ይሆናል እያለች ብቻ ብዙ ነገር እየቀባጠረች ብትመጣል።